ዛሬ ደግሞ አንዳንድ እስኪ ጠቃሚ የእንግሊዝኛ ሀረጋት ለኤቭሪደይ እንግሊዝ የሚጠቅም የእንግሊዝኛ ሀረጋት እነሱን እስኪ በተወሰነ መልኩ ለማየት እንሞክራለን ማለት ነው። ኤክስፕሬሽን ወይም ፍሬዝ የሚባለው ነገር ያው ቀደም ብዬም እንደገለጽኩት በጣም ጠቃሚ ናቸው። ቋንቋው የሚነገረው በሱ ነው። ኤክስፕሬሽን ተጠቅመን ወይም ደግሞ ፍሬዞችን ተጠቅመን ነው ሀሳባችን የምንገልጸው ማለት ነው። ስለዚህ እነሱን አሁን ለምሳሌ አንድ ሰው አካደሚክ እንግሊሽ አካደሚክ እንግሊሽ ማለት ይሄ እንትን ላይ የተማርነው እንግሊዘኛ ነው። አካደሚክ እንግሊሽ የሚባለው ኢንግሊሽ ማለት ትምህርት ቤት ላይ የተማርነው እንግሊዘኛ ነው። እሱ አይነት እንግሊዘኛ ግራመር ይበዛበታል ማለት ህጉ ይበዛበታል ማለት ነው። ስለዚህ አንድ ሰው ለምሳሌ አካደሚክ እንግሊሽ ወይም ይሄ በትምህርት ቤት ላይ እንግሊዘኛ ተምሮ አስር ዓመት ተምሮ ወይንም አስራ ሁለት ዓመት ተምሮ እንግሊዘኛ ቋንቋ ንግግር አውራ ሲባል ፍጥጥ ነው የሚለው ምክንያቱም በህግ የታጠረ እንግሊዘኛ ነው። ከዛ በተረፈ ደግሞ ስፒኪንግ ፕራክቲስ የለውም። በጣም ብዙ ምክንያቶች አሉ እንግሊዘኛ እንዳናወራ የተደረገበት። አንደኛ እንግሊዘኛ ቋንቋ የሚያወሩ ሰዎች በአጠገባችን የሉም። እሱም ልክ እንደ እንደ አንድ ምክንያት ሊሆን ይችላል። ምክንያቱም እኛ ያለነው ኢትዮጵያ ውስጥ ነው። ያ ማለት ቋንቋው ከማይነገርበት ቦታ ያለነው። ስለዚህ ሁሌ አንሰማውም፣ ሁሌ አናወራውም፣ ቋንቋው ሊዳብር አይችልም። በአጠገባችን እንዲሁም እንግሊዝኛ የሚችሉ ሰዎች ራሱ በእንግሊዝኛ ስናወራቸው በአማርኛ ነው የሚመልሱት። አይዶን ነው ይሄ እንደዚህ አይነት ነገር ገጥሞኛል። ብዙ ጊዜም አንዴም እንደነገርኳችሁ ነው ቋንቋ በትማር ልጅ ሊዲያ የምትባል በጣም ጎበዝ ነች። በጣም ጥረት ታደርጋለች። እና የሆነ ሰዓት ላይ ምንድን ያለችው አይ እኔ ቋንቋ መለማመዱ አይደለም ሰላሳ ደቂቃ ሳይሆን ከአንድ ሰዓት በላይም ልለማመድ እችላለሁ። ነገር ግን ከማን ጋር ነው ማወራው የሚል ነው። ኢንቫይሮንሜንቱን ራሳችን እንፈጥራለን። በነገራችን ላይ ለምሳሌ አንድ ሰው አሜሪካን ሀገር ቢሆን ቋንቋው ከሚነገርበት ቦታ ላይ ነው ያለው፣ ስለዚህ እንግሊዘኛ ራሱ ይጋብዘዋል። ባንፈልግም፣ ብንወድም ባንወድም እንግሊዘኛ መስማታችን አይቀርም። እንግሊዘኛ እንድንናገር ደግሞ ሁኔታው ይጋብዘናል። ኢትዮጵያ ውስጥ ያለ ሰው ግን እንግሊዘኛ ቋንቋ የሚናገር ሰው በአጠገቡ ሊኖር ይገባል። አሊያ እራሳችን እንፈጥራለን። ለምሳሌ ሶሻል ሚዲያም በመጠቀም ቴሌግራም ላይ ግሩፕ ተከፍቶ የምንለማመድበት ነገር የተፈለገው ምንድን ነው፣ እንግሊዝኛ ቋንቋ አትሞስፌር መፍጠር ነው የተፈለገው ማለት ነው። ስለዚህ እንደዛ እንደዛ በማድረግ አሁን ቴክኖሎጂ እጃችን ላይ ስላለ ነገሮችም እየቀለሉ ነው። ቴክኖሎጂ በጣም ብዙ ነገሮችን እያቀለለልን ያለው ያንን መጠቀም አለመጠቀም ካልሆነ በስተቀረ በፊትም እንደነገርኳቸው እኛ እንግሊዝኛ ቋንቋ ስንማር የነበረው ሶስት ኪሎ ሜትር በእግራችን ተጉዘን ነው ወክ እያደረግን ምናምን ነው እንዳሁኑ አሁን ግን አንድ ሰው ቋንቋ መማር ከፈለገ ምንም ምንም አይነት እንትን የለውም። መማር ከፈለገ እጁ ላይ ነው። ሶሻል ሚዲያ በእጁ ነው። ፕራክቲስ ማድረግ ከፈለገ የተለያዩ ላንጉጅ ኤክስቼንጅንግ አፕስ አሉ። ከፕሌይ ስቶር አውርዶ ቋንቋ የሚለማመድበት የተለያዩ መንገዶች አሉ። እንደዚሁም እኛም እየፈጠርን ነው፣ ቲክቶክ ላይ፣ እንደዚሁም ደግሞ ቴሌግራም ላይ ዋትሳፕ ላይ ቋንቋ የምንለማመድበት መንገድ እየፈጠርን ነው። ያለ ነው ማለት ነው። ስለዚህ ኦፖርቹኒቲው እጃችን ላይ ያለ መጠቀም እና ማየት ነው ያቃትን ማለት ነው። ስለዚህ እኛ አካደሚክ እንግሊሽ ላይ የተማርነው ህግ በህግ የታጠረ እንግሊዝኛ ነው። እሱ ብቻ ሳይሆን ፕራክቲስ የምናደርግበት መንገድ የለም። ለዛ ነው ስፒኪንግ በጣም ይቸግረን አሁን ለምሳሌ አንድ ሰው ፕሬዘንት ፐርፌክት ኮንቲኒስ ቴንስ ወይንም ፕሬዘንት ፐርፌክት የሚባለውን ነገር በደንብ አርጎ ተምሮ አይ ሃቭ ኢትን ማይ ላንች አይ ሃቭ ትራቨልድ ምናምን ነገሮች አይ ሃቭ ስፖክን ዊዝ ፎሪነር ምናምን ነገር ፕሬዘንት ፐርፌክት ቴንሶችን ተምሮ ሾፒንግ ላይ ሲሄድ ግን ፕሬዘንት ፐርፌክት አይሰራም። ምክንያቱም እንግሊዘኛ ቋንቋ ንግግር ማለት አንድ ሰው ሱቅ ላይ ሂዶ ተግባብቶ እቃ ገዝቶ ይወጣል ወይ ነው። ኮሚኒኬቲቭ እንግሊሽ የሚባለው ምሱ ነው። ለምሳሌ እኔ ሱቅ ጋር ሂጄ ወይም አንዳችሁ ሱቅ ጋ ሂዳችሁ ከሻጩ ጋር አውርታችሁ፣ ተግባብታችሁ፣ ዋጋ ጠይቃችሁ፣ የምትፈልጉትን እቃ ገዝታችሁ ትወጣላችሁ ወይ ነው። ሱቅ አንድ ሰው ገብቶ ገዝቶ እቃ ገዝቶ እስኪወጣ ድረስ ያለውን ቲፕ ሰጥቶም ሊሆን ይችላል፣ አሊያ ደግሞ ገንዘብ ከፍሎ እስኪወጣ ድረስ ያለውን ኮሚኒኬቲቭ እንግሊሽ። እሱን ማድረግ ካልቻልን ኮሚኒኬቲቭ ስኪላችን ጥሩ ላይ ነው ያለው ማለት ነው። እሱን ማድረግ ካልቻልን ኮሚኒኬቲቭ ስኪላችን ችግር አለበት ማለት ነው። ስለዚህ የሚያስፈልገው ምንድን ነው? ኮሚኒኬቲቭ ስኪላችን እንዲዳብር ነው የሚያስፈልገው ማለት ነው። ኦኬ፣ እሺ፣ ጋባዥ እኔ ነኝ በእንግሊዝኛ እንዴት ነው የምንለው? አሁን ምንድን ነው አካዳሚክ እንግሊሽ ላይ የተማርነው እንግሊዝኛ? በግራመር የታጠረው እንግሊዝኛ። ግራመሩ አያስፈልግም ሆኖ ሳይሆን ቦታውን ቀያየረውት ነው። አካደሚክ እንግሊሽ ላይ እነሱ ለትምህርት ለፈተና እናንተ ማዘጋጀት ስለሆነ ስፒኪንግ ላይ አያተኩሩም። ስለዚህ በአካደሚክ እንግሊሽ ቲቸሮች አንፈርድም፣ ማድረግ ያለባቸውን ነገር ነው ያደረጉት፣ እናንተን ለፈተና ማዘጋጀት ስለሆነ ማለት ነው። አሁን አካደሚክ እንግሊሽ ላይ የተማርነው እንግሊዘኛ ለሪል ላይፍ ኮሚኒኬሽን አይጠቅምም ማለት ነው አይጠቅምም ለፈተና ነው የጠቀምን እና ደግሞ አንዳንድ መሰረታዊ ህጎችን መሰረታዊ ቃላቶችን እንድናውቅ ወይም ደግሞ ስቶሪ ላይ ሊሲኒንጋችንን እንድናዳብር ስቶሪ በትርጉም ተምረናል። ለዛ እኮ ነው ብዙ ጊዜ ማድመጥ ላይ ጎበዝ ነው የምትሉት። ንግግር ላይ ሲሆን ነው ብዙ ጊዜ የሚያስቸግረው። በነገራችን ላይ ከማድመጥና ከመናገር የሚከብደው ስፒኪንግ ነው። ለምን ለምንድን ነው ስፒኪንግ የሚከብደው ማድመጥም እንደ ሁኔታው ማለት አንድ ነጭ ከብሪቲሽ ከመጣ ብሪቲሽ አክሰንትን ለማድመጥ ከባድ ነው። ግን ብሪቲሽ አክሰንትን ለማድመጥ እኛ መንገዶችን እንማራለን። አክሰንቱን ብሪቲሾች እንዴት ነው ወርዶችን ፕሮናውንስ የሚያደርጉት እንዴት ነው እንግሊዘኛቸው ሲያወሩ እንዴት ነው የሚለውን ነገር በደንብ አድርገን እንትን እንላለን፣ ለመማር እንሞክራለን። በእርግጥ ግን ከአንድ ሀበሻ ጋር እንግሊዘኛ ስታወሩ ማድመጥ ላይ ጎበዝ ናችሁ፣ የሚቸግራችሁን ንግግር ነው። ለምንድነው ማድመጥ ላይ ጎበዝ የሆናችሁት? ምክንያቱም ኢትስ ቢካዝ ኢትስ ቢካዝ የሆነች ቃል ከንግግር ውስጥ የሆነች ቃል መዝዤ ሙሉ ሀረጉን ለመረዳት እሞክራለሁ ማለት ነው። ስፒኪንግ ግን የሚፈልጋቸው ነገሮች አሉ። የሆነ ቃል ሰምተህ እንደምትረዳው አይደለም። ወደ ስፒኪንግ ስትመጡ ስፒኪንግ አንደኛ ማድመጥ ያስፈልጋል። ከዛ ሀሳቡን መረዳት ያስፈልጋል። ከዛ መልስ ማዘጋጀት ያስፈልጋል፣ ከዛ ማውራት ያስፈልጋል። ስለዚህ ስፒኪንግ ላይ ስትመጡ በጣም ብዙ ደረጃዎች ነው ያሉት። ለምሳሌ አንድ ሰው መጥቶ ዋት ዘ ሄክ ሮንግ ሂር የሚል እንግሊዝኛ ከተናገረ ኦፍኮርስ ሄክ የሚለው ቃል ምንድን ነው የሚለው ያመራምራል። ግን ዋት ዘ ሄክ ሮንግ ሂር፣ ኦኬ፣ ምን ተፈጠረ ሊልጎ ነው ወይ የሚለውን ራሴ ገምታለሁ። የሆነች ቃል መዝዣ አወጣና ራሴ ሙሉ አረፍተ ነገሩን ለመረዳት እሞክራለሁ ወይም? እገምታለሁ ማለት ነው። ስፒኪንግ ላይ ስትመጡ ግን ለምሳሌ አንድ ሰው ዋት ሄክ ሮንግ ሄር ወይም ዋት ሄክ ሮንግ ሄር ምናምን ነገር ካለ እኔ አይ ምንም ችግር አልተፈጠረም ብዬ በእንግሊዝኛ ለማስረዳት በምፈልግበት ጊዜ አንደኛ ያለውን ነገር መረዳት አለብኝ፣ ሁለተኛ መልስ ማዘጋጀት አለብኝ፣ ሶስተኛ መልስ ሳዘጋጅ ቃላት እፈልጋለሁ። እዛ በተረፈ በየትኛው አክሰንት፣ በየትኛው ግራመር ላውራው የሚለውን ነገር ከዛ በአክሰንት ላውራ ምናምን የሚሉት ነገሮች ያስጨንቆኛል። ስለዚህ ይሄ ደረጃዎች አሉት ማለት ነው። ኦኬ እሺ፣ ጋባዥ እኔ ነኝ። በእንግሊዝኛ ጋባዥ እኔ ነኝ ኢትስ ኦን ሚ ትላላችሁ፣ በቀላሉ ማለት ነው። ኢትስ ኦን ሚ አሁንን ኢትስ ኦን ሚ የሚለውን አካደሚክ እንግሊሽ ላይ ወይም ትምህርት ቤት ላይ አትማሩትም። ቋንቋ ትምህርት ቤት ከሆነ ቋንቋውን ስለሚያስተምሩ ለምሳሌ ሽንት ቤት መሄድ እፈልጋለው ማለት ብፈልግ በእንግሊዝኛ እንዴት ላለው ነው? አካደሚክ እንግሊሽ ላይ እንደዚህ አይነት ነገር የለም። ግራመሩን ነው የሚያስተምሩን። ከዛ ቀጥሎ ደግሞ እንደዚሁ የምንለማመድበት ነገር ቋንቋው ጋር የምንግባባበትን መንገድ አይፈጥሩልንም ማለት ነው። ስለዚህ ሽንት ቤቱ የት ነው? ሽንት ቤት ሰው አለ? ወይም በየት በኩል ነው? እንደዚህ አይነት ነገሮች ያስፈልጋሉ። ወይም ደግሞ ሾፒንግ ላይ እንዴት ነው መከራከር ምንችለው በእንግሊዝኛ ስከራከር ወይም ስንት ነው ለማለት ስፈልግ ምን አይነት ፍሬዝ ነው የምጠቀመው? ሃው ማች ዝት ነው፣ ሃው ማች ዝት ወይንም ዋት ዘ ፕራይስ፣ ዋት ዘ ፕራይስ ኦር አይ ከን ሳይ ሃው ማች ዝት። ይሄንን ሸምድጄ ሾፒንግ ላይ ስሄድ አልቸገርም ማለት ነው። ስለዚህ ፍሬዞችን መማር ያስፈልጋል። ለምሳሌ ስለ ሽንት ቤት ለማውራት የሽንት ቤት ቃላቶች እና የሽንት ቤት ፍሬዞችን ማወቅ ያስፈልጋል። ቶይሌት ኢንግሊሽ ብላችሁ ብትገቡ ቶይሌት ኢንግሊሽ ብላችሁ ሰርች ብታደርጉ ብዙ ይሰጣችኋል ማለት ነው። ሽንት ቤት ሰው አለ ለማለት ለምሳሌ አሁን ውስጥ ላይ ዘ ቶይሌት ኢዝ ቢዚ ይላሉ። ኦኬ፣ ብዙ ጊዜ አይጠቀሙትም እንጂ ዘ ቶይሌት ኢዝ ቢዚ ሰው አለ ማለት ነው። ወይም ኦኮፓይድ የሚለውን መጠቀም ይቻላል። ኦኮፓይድ ሰው አለ ማለት ነው። ኦር ሳምዋን ኢዝ ሂር እንደዚህ አይነት ይጠቀማሉ። ሰው አለ። አሁን ይህን ካወቃችሁ ሽንት ቤት ላይ በምትሆኑበት ጊዜ አንድ ሰው በር ሲያንኳኳ ኦኮፓይድ ትላላችሁ ማለት ነው። ሰው አለ ማለት ነው። ራይት አንድ ሰው ለምሳሌ ሽንት ቤት የት ነው አለ። ሽንት ቤቱ ኢስ ኦቨር ዴር ብላችሁ አስረዳችሁት ማለት ነው። ስትወጣ ውሃ ድፋበት ማለት ብትፈልጉ በእንግሊዝኛ እንዴት ትላላችሁ? አሁን እዚህ ላይ ሳብጀክት ቨርብ ምናምን የሚባል ነገር አይሰራም ማለት ነው። ፍላሽ ደ ዋትር ኢን ደ ቶይሌት ነው የምትሉ ማለት ነው። ፍላሽ ደ ዋትር ኢን ደ ቶይሌት። አሁን እቺ እንግሊዝኛ ብዙም እንትን አትልም፣ አትታወቅም። ፍላሽ ደ ዋትር ኢን ደ ቶይሌት አትታወቅም። ብዙ ጊዜ ሌላ ነገር ነው የምንፈልገው ማለት ነው። ኦኬ ፍላሽ ደ ዋትር

ቨርብ ነው ቃላቱ፣ እንትን የሚለው ቃላቱ ነው የሚቀድመው ማለት ነው። ሊስን ቱ ሚ፣ ሊስን ቱ ሚ ማለት አዳምጠኝ ማለት ነው። ኦኬ፣ ሊስን ቱ ሚ ትላላችሁ፣ አዳምጠኝ። በህልሜ የሆነ ነገር አየው ወይንም በህልሜ አስፈሪ ነገር አየው። ህልም በእንግሊዝኛ ድሪም ነው። ኦኬ፣ ድሪም ነው። ሶ ምን ትላላችሁ? አይ ሰው ስካሪ ድሪም። ስካሪ፣ ስካሪ ማለት አስፈሪ ማለት ነው። አይ ሰው ስካሪ ድሪም ወይንም I saw something scary in my dream something scary in my dream. በህልሜ አስፈሪ ነገር አየሁ ሲባል በእንግሊዘኛ እንደዚህ ነው የሚገለጸው። ይሄንን ተለማምዶ ሪል ላይፍ ላይ መተግበር ነው የሚያስፈልገው ማለት ነው። ኦኬ ልሰብበት፣ በእንግሊዘኛ ልሰብበት let me አሁን let me ማለት ሀሳብ እያቀረብን ነው ል ማለት ነው አሁን ሌት የሚለው ብቻውን ምንም ትርጉም የለውም። ል ማለት ነው። ለምሳሌ አንድ ሰው በምንድን ነው ቢለኝ ምንም ማለት አይደለም። በፊደል ነው። በላ ሲሆን ነው ቃል የሚሆነው ትርጉምም የሚኖረው ማለት ነው። ስለዚህ እያንዳንዱ ስፔሊንግ ወይንም እያንዳንዱ ፊደል ብቻውን ትርጉም የለውም አይደለ? ለምሳሌ መ ምንድን ነው ቢል አንድ ሰው መ ደግሞ ምንድን ነው? ፊደል ነዋ። መጣ ቢሆን ግን ቃል ይሆናል፣ ትርጉም ይኖረዋል ማለት ነው። ግልጽ ነው። መጣ። ኦራይት። ልክ እንደዛ ሁኑ። ልክ እንደዛ ሁሉ ሌትሚ ማለት ል ማለት ነው። ለምሳሌ ሌትሚ ኢት ልብላ፣ ሌትሚ ድሪንክ ልጠጣ። አሁን ልሂድ ቢል አንድ ሰው ሀሳብ እያቀረበ ነው ለመሄድ ማለት ነው። ሌትሚ ጋው፣ ሌትሚ ጋው ይላል። ሌትሚ ጋው ልሂድ። ልብላ ከሆነ ሌትሚ ይልና ሌትሚ ኢት ይላል። ልጠጣ ከሆነ አሁንም ል የሚለውን ቃል ይጠቀማል። ል። ኦኬ ሌትሚ ል ማለት ነው። ሌትሚ ድሪንክ፣ ሌትሚ ድሪንክ

ሌት ሚ ስሊፕ ኦን ኢት ማለት ልሰብበት ማለት ነው። እንደ ኢዴማቲክ ነገር መሰለኝ ይሄ። ኦኬ፣ ፍቅር ይዞኛል። መጀመሪያ ፍቅር በእንግሊዝኛ ላቭ ነው። ይዞኛል ስንል አይ አም ኢን፣ ኦኬ፣ አይ አም ኢን ላቭ። አይ አም ኢን ላቭ፣ ፍቅር ይዞኛል። አይ አም ኢን ላቭ ከአንቺ ጋር ወይንም ከአንተ ጋር ከሆነ ዊዝ ዩ እንጨምርበታለን፣ መጨረሻ ላይ አይ አም ኢን ላቭ ዊዝ ዩ፣ ፍቅር ይዞኛል ማለት ነው። አይ አም ኢን ላቭ ዊዝ ዩ። ዝም ብለን ኢ አም ኢን ሎቭ ካልን ፍቅር ይዞኛል ነው። ዊዝ ዩ ከተጨመረበት ከአንተ ጋር ከአንቺ ጋር ይሆናል ማለት ነው። ኦኬ አፍጠህ አትየኝ። አንድ ሰው ለምሳሌ አፍጦ ሲያየን አፍጠህ አትየኝ፣ ኦኬ ዶንት ብለን እንነሳለን ማለት ነው። አንድ ሰው አፍጦ እያየን ነው፣ ስለዚህ እንከለክላለን ማለት ነው። ፕሊስ ዶንት ዶንት፣ ከዛ ስቴር አት ሚ። ፕሊስ ዶንት ስቴር አት ሚ አፍጥህ አትየኝ እባክህ ትላላችሁ ማለት ነው ዶንት ስቴር አት ሚ ኦር ዩ ካን ሴይ ፕሊዝ ዶንት ስቴር አት ሚ አፍጥህ አትየኝ ኦኬ ተፋሃብኝ ቢሆን አንድ ሰው ለምሳሌ ቢተፋብን ተፋሃብኝ ቢሆን ማን የተፋው እሱ ወይም እሷ ነች ስለዚህ ዩ ብላችሁ ትነሳላችሁ ማለት ነው ቋንቋው አገላለጹ የኤክስፕሬሽኑ አባባሉ ስላልገባችሁ ነው አሁን እንደዚህ አታርግብኝ ከሆነ ዶንት ነው። ለምሳሌ አታፍጥብኝ ከሆነ ዶንት ስቴር አት ሚ ነው። ዶንት አይከለከላችሁ ማለት ነው። ተፋብኝ ከሆነ ግን ዶንት ምናምን አንልም። ዩ ብለን የምንነሳው ዩ ስፓት ኦን ሚ። ስፒት መጥፋት ስለሆነ ስፒት መጥፋት ስለሆነ ምንላለን ማለት ነው። ዩ ስፓት ኦን ሚ ትላላችሁ ማለት ዩ ስፓት ኦን ሚ ተፋብኝ ማለት ነው። ራይት ትፋው ለማለት ግን ትዕዛዝ እያዘዛችሁ ነው። ስፒቲቶፍ ስፒቲቶፍ ለምሳሌ ማስቲካ እያላመጥክ ነው። ዩ አር ቹዊንግ ጋም ስፒቲቶፍ ትፋው ማለት ነው። ስፒቲቶፍ ኦኬ። ተፋሃብኝ ከሆነ ግን አንተ ወደ እኔ ስለሆነ ዩ ስፓቶሚ ስ ሮንግ ዊች ዩ ብሮ ምናምን ትላላቸው። እሺ፣ ተስማምቻለሁ ተስማምቻለሁ አይ አግሪ አይ አግሪ ዊዝ ዩ፣ በሀሳብህ ተስማምቻለሁ ወይም ከአንተ ጋር ተስማምቻለሁ። አይ አግሪ ዊዝ ዩ ራይት አግሪ ዊዝ ዩ ትላላችሁ ማለት ነው። ሞት እፈራለሁ፣ ቢሆን መፍራት በእንግሊዝኛ ስኬር ነው። ስኬር የሚለውን ቃል ከተጠቀምን ደግሞ ኦፍ እንጠቀማለን። ስኬር ኦፍ፣ ስኬር ኦፍ፣ ስኬር ኦፍ ይሆናል። ስለዚህ አይ አም አፍሬድ፣ አይ አም ስኬርድ ኦፍ፣ አይ አም ስኬርድ ኦፍ ዴዝ፣ ሞት በእንግሊዝኛ

አይ ትረስት ትረስት ማለት ማመን ነው። ቢሊቭ እራሱ ማመን ነው። ኦኬ ትረስትም ማመን ነው። ቢሊቭ ራሱ ማመን ነው። ስለዚህ አይ ቢሊቭ ኢንጋድ ኦር አይ ትረስት ኢን ጋድ አይ ቢሊቭ ኢንጋድ አይ ትረስት ኢንጋድ። ኢንጋድ ነው የምንለው ማለት ነው። በፈጣሪ አምናለው ስንል አይ ትረስት ኢንጋድ ኦር አይ ቢሊቭ ኢንጋድ አምን በሃለው ከሆነ አይ ቢሊቭ ኢን ዩ እንላለን። አይ ቢሊቭ ኢን ዩ ራይት። አይ ቢሊቭ ኢን ዩ ይሆናል ማለት ነው። አምን በሃለው አይ ቢሊቭ ኢን ዩ። አንድን ሰው ለምሳሌ በጣም አሳዝኗችሁ ወይኔ ምስኪን ምናምን ስትሉ ፖር ዩ የሚለውን ትጠቀማላችሁ። ፖር ዩ ምስኪን ማለት ነው። ፖር ዩ ምስኪን ማለት ነው። ራይት ሌላው እግሬን ረገጥከኝ፣ እግሬን ረገጥከኝ። አሁን እንደዚህ እግሬን ረገጥከኝ፣ ተፋህብኝ፣ ምናምን ምናምን ስንል ማለት ነው። አንድ የሆነ አካል ወደኛ እንትን ነው ወደኛ እንትን እያደረገ ነው ማለት ነው። ጉዳት እያደረሰብን ነው። ተፋህብኝ፣ አንተን አደለ። ዩ ስፓት ኦን ሚ፣ ዩ ስፓት ኦን ሚ። እግሬን ረገጥከኝ፣ ማን ነው አንተን አደለ። ዩ ስቴፕድ

አፌ ላይ እኮ አለ። እንዴት ልትናገሩት ብላችሁ የሆነ ነገር ማለት እንዳለባችሁ ታውቃላችሁ ግን ልትናገሩ ብላችሁ ግን ማለት ነው መናገር አልቻላችሁም። ወይኔ አፌ ላይ እኮ አለ። ኢትስ ኦን ዘ ቲፕ ኦፍ ማይ ታንግ ትላላችሁ። አፌ ላይ እኮ አለ ማለት ነው። ኦኬ። ሌላው ሰራህልኝ ስትሉ አንድን ሰው ማለት ነው። አሞኘኸኝ ወይም ሰራህልኝ ስንል ዩ ማን የሰራልን እሱ ነው። አር ዩ ፉልድ ሚ

እንወራረድ በእንግሊዝኛ እንወራረድ። እንወራረድ አሁን ሁን እንደዚህ አይነት ንግግሮች ይኖራሉ በህይወታችን ላይ። እስኪ እንወራረድ፣ ሌትስ ሜክ ኤ ቢት። እንወራረድ ትላላችሁ፣ ሌትስ ሜክ ኤ ቢት፣ ሌትስ ሜክ ኤ ቢት እንወራረድ ማለት ነው። አሲዝ አሲዝ፣ ምን ባባለው እንግሊዝኛ ደግሞ እናሲዝ ወይንም አሲዝ። ኦኬ፣ ለምሳሌ አይ ቤት ካላችሁ፣ አሲዝ አለው ማለት ነው። ማንቸስተር አያሸንፍም፣ እግር ኳሱን አያሸንፍም። አይቤት ቤት አሲዛለሁ። አይቤት ትላላችሁ አሲዛለሁ ማለት ነው። ኦራይት፣ አይቤት አሲዛለሁ። ሌትስ ሜክ ቢት ከሆነ እንወራረድ ማለት ሌትስ ሜክ ቢት። እነዚህን እንግሊዝኞች ብጽፏቸው ይጠቅሟቸዋል፣ ምክንያቱም ሪል ላይፍ ኮሚኒኬሽን ላይ ይጠቅማችኋል ማለት ነው። በሕይወት ላይ ምን እንደሚፈጠር አይታወቅም። እነዚህ ሀሳቦች የግድ ልናወራቸው እንችላለን። ሌትስ ሜክ አ ቤት፣ እንወራረድ ትላላችሁ ማለት ነው። ተጫዋች ነች፣ ተጫዋች ነው። ሂኢዝ ሶ ፈኒ ኦር ሺኢዝ ሶ ፈኒ። ተጫዋች ነች። ሺኢዝ ሶ ፈኒ፣ በጣም ተጫዋች ነች። ለምሳሌ አንድ ሰው በጣም ጨዋታ አዋቂ ከሆነ፣ ኦ ዋ ዩ ር ሶ ፈኒ ተጫዋች ነህ። አይገርምም። ዩአር ሶው ፈኒ ተጫዋች ነህ። ሺ ሶው ፈኒ ትላላችሁ ማለት ነው። ሺ ሶው ፈኒ አበሳጨኸኝ። አንድ ሰው ሲያበሳጫችሁ ነው። ዩ ማን ያበሳጭን የሆነ ሰው ነው፣ ዩ ብላችሁ ትነሳላችሁ። አበሳጭኸኝ፣ ተፋሃብኝ፣ ሰራህልኝ፣ እንደዚህ አሞኝኸኝ ስንል ዩ ብለን ነው ከዛ ድርጊቱ የምናስቀድመው ማለት ነው።

ዩቱክ ወርድ ራይት ፍሮም ማይ ማውዝ ልልስል ቀደምከኝ፣ ወይም ዩቱክ ወርድ ፍሮም ማይ ማውዝ ራይት ቢቀርም ችግር የለውም። እነዚህ አይነት ሀረጋት ለእንግሊዝኛ ለማውራት ሀሳብን ለመግለጽ የሚጠቅሙን ናቸው። ሪል ላይፍ ላይ የግድ ልንጠቀማቸው እንችላለን ማለት ነው አንድ ሰውም

ፖር ዩ ትላላችሁ ማለት ነው ፖር ዩ ምስ ማለት ነው ተጫዋች ነች ሽሰው ፈኒ ሽሰው ፈኒ ዮር ሰው ፈኒ እንደዚህ እንደዚህ እያለ ነው እንግሊዝኛችሁ እያደገ የሚሄደው ለዛሬ ያዘጋጀውላችሁ በጣም ጠቃሚ የእንግሊዝኛ ሀረጋት ነው ኤቭሪዴይ ኢንግሊሽ ላይ ልንጠቀምባቸው ምንችለው በየዕለቱ ልንጠቀምባቸው የምንችላቸው እጅግ በጣም ጠቃሚ ሀረጋት ናቸው ማለት ነው የዛሬው ፖድካስታችን ይሄንን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ይሄንን ፖድካስት አያምልጣችሁ። ከዛ በተረፈ ጠቃሚ እንግሊዘኞች ናቸው የምላቸውን በየዕለቱ እለቃለሁ ማለት ነው። ጆሮ ሰጣችሁ ስላደመጣችሁ እጅጋርጌንም አመሰግነው። ታንክዩ፣ ባይ ባይ።